አብርሃም የኢስሐቅ ያዕቆብን አምላክ እንደምታመል ከመጽሐፍ ቅዱስ አሳይ። አዎ፣ የአብርሃም የኢስሐቅ ያዕቆብን አምላክ ያናንተ አምላክ ነው የምናመልከው። የኢየሱስ ክርስቶስን አምላክ ጭምር? የኢየሱስ ክርስቶስ የኢየሱስ ክርስቶስን አምላክ ነው የምታመልከው? አዎ፣ የነብያትን ሁሉ አምላክ ነው የምናመልከው እኮ መጽሐፍ። ስለዚህ አሁን አንተ እያልከኛለህ፣ አሁን መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ያለው አትቀይር። ቆይ እኔ ነብያት ስምን ነው ከዛ ላይ አወጣለህ የጠራሁት

እነዚህ ነብያቶች የሚያመልኩትን አምላክ ነው ወይ የምታመልከው? ያን አምላክ እዛ የተጠቀሰው ነው የመጽሐፍ ቅዱስ ላይ የአምላክን ባህሪ ተቀያይሮ ልጽ አ ስለዚህ ነቢይ ተረጋገቀ ስበል ልጨርስ እንጂ አታስጨርሰው ሳቢ ንጨርሰውኮንኮረር ስለዚህ አብርሃምን ይስሐቅ ያዕቆብ እነዚህን ነብያት ለምን ጋዜጣ ላይ ተጠቅሶ አላገኝም? ለብበል ከመጽሐፍ አንጻር ያለውን ነገር እንዲገለጸለህ እንዲበራለህ ማለት ነው። መጽሐፍ ቅዱስ ላይ አብርሃም ኢስሐቅ ያዕቆብ ይላሉ። እነዚህን አምላክ ታመልካለህ ይባል፣ አዎ እነዚህን አምላክ ይላሉ። ስለዚህ መጽሐፉ ላይ የተጠቀሰውን አምላክ ይህን ራሱ ነው የምታመልከው። ላ እንደዛ ማት አደላ እነዚህ ነቢያቶች ሂንዱይዝም የሆነ ሰው ሊሆን ይችላል፣ ቡድሂዝም ሊሆን እምነት የሌለው ሰው ይሆን የአብርሃም ኢስሐቅ ያዕቆብን ብሎ አነሳለኝ ና እነዚህን ስም ቢያነሳ የነዚህን አምላክ እኮ ነው ማመልከው ብለህ ችግር የለው ያ እነዚህ ሂንዱይዝሞች የያዙትን አምላክ ነው ወይ አደለ? ኧረ በጭራሽ። ኦኬ መጽሐፉ ላይ ያለውን ነው ወይ ላይ አደለም።

እኛ የአብርሃም የይስሐቅ የያዕቆብ የእስማኤል አምላክ፣ ይህን ታላቁን አምላክ አንዱን አምላክ ነው የምናመልከው። ያ አንድ አምላክም አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የሌለበት የአንድ አንድ አምላክም ዘለማዊ ህያው ነው፣ በህያውነቱ ላይ ሞትነት የሌለበት የአንድ አምላክ መለኮት ብቻ ነው ባህሪው፣ በመለኮትነቱ ላይ ሰውነት የሌለበት አምላክም ነው። ሰው ነው ብለ አይገለጽም። የአንድ አምላክ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ ብለ መጣ ብሎ ሂሳብ የለም። የአንድ አምላክም ሁሉን ማድረግ የሚችል ቻይ የሆነ አምላክ ነው። እኔ ከራሴ አንዳች ላደርግ አይቻለኝም የሚል አምላክ የለም እዚህ ዓለም ላይ። የአንድ አምላክ ጠባቂ ነው ፍጥረታትን ሁሉ፣ በጠበቃው ላይ እንቅልፍ የለበትም። በፍጹም አያንገላጀምም። ጭራሽ ሽከላይ ከላይ ሻህዳ የሚላለ እያላቸው ነው። ኒውቶን አንሱት፣ ሻህዳ የሚል ሰው አለ አለ። እሺ ዮሐንስ ቀጥል፣ አለ ኮሜንት ላይ። እኛም እናመልከው የአብርሃምን ግን ያዕቆብን አምላክን የምትሉ ከሆነ እሱ በቁርአኑ ያለ ያስተምረው ነው። አብርሃም የተቀጠቀሱት ነቢያቶች በሙሉ መሬት ላይ ብናወልዳቸው የሉ ከመጽሐፍ ቅዱስ ጋር አይገናኙ ስለዚህ ሰዎችን መታታ ለምሳሌ አይሁዶችን መታቱ ሊሆን ይችላል። ለምሳሌ ለምሳሌ በቁርአን በቁርአን አብርሃም ልጁን መስዋዕት አድርጎ ያቀረበው ማን ነው? አይደለም ጥያቄ አብርሃም ይስሐቅ፣ ያዕቆብ አይደሉም ካለው በኋላ አብርሃም ያቀረበው ማን ነው? ምን አገናኝ የታረደው ማን ነው? የሚለው አይደለም። ማስረጃ የሚሆን አብርሃም እንዳልሆነ አሳየ። ደስ ያለ ህጥብ ለእመም ችግር የለውም። ይስሐቅና እስማኤልን አወዳድር ላይ ሳይሆነ ሆነ። አብርሃም ይስሐቅ፣ ያዕቆብ፣ እነዚህ ቀደምት ነብያት እነዚያ ነብያቶች እንዳልሆኑ ማስረጃ ስጠን። ችግር የለውም። እንዳውም እንደ መጽሐፍ እነዚህ ነብያት ነው የምናገኘው። እሺ፣ ላስረዳ። የአምላክ መባረክ አዳ የአምላክ መባረክ በመስረቅ በማጭበር ሊገኛል፣ ብለህ ታምናለህ ወይንስ አምላክ ራሱ ነው መርጦ የሚሰጣል? የአምላክ መባረክ ምን ማለት ነው? አምላክ የሚባርከው ነቢያት እርሱ ነው አይደለም? የሚባረካቸውና የሚመርጣቸው መባረክ ሌላ ነው፣ መምረጥ ሌላ። እሺ እንደሚለያዩ ማስመምረጥ ና መባረክ ብሌሲንግ እና ቹዚንግ ይለያያል። አውጣና መጽሐፍ ከዚያ ላይ ያሳ ትንሽ ስለሆነ ላወጣልህ አልችልም። በቅድም ጀምሮ በፍልስፍና ነው። ቅድም ማስረጃ ስጠይቀው አላውቅም አሉ። በጨበጣ መወያየት የለብህ። እዚህ ጋር ለምታወራው ነገር ማስረጃ ይዘህ ነው። ላወጣልህ አልችልም። ግንስ ግንማ ፍቺ እሰጥሃለሁ አናግራለሁ። ቅድም ፈታህ ስለማርያም በማን የፈታህ አልኩት። እኔ ራሴ ነኝ የምፈታዋለን። ከራሳቸው የተናገራቸው አይከብድም። ስለ ሃይማኖት ማስረጃ ስጠኝ። የእኔ እራሴ ማስረጃ ነኝ፣ እኔ እፈታለሁ። ከላይ ያላቸው ሰዎች። ዐለይኩም አሰላም። ከአንድ ጥያቄ ነበረኝ። ጥያቄ ማለት ነው ሴት ልጅ ቀብር ዝያራም ዘየር አችልም። አረን አንኔ እና አሁን እኔ እናቴ ከሞተች የት እንደተቀበረችም የት እንዳለችም አላቅም። ሀያ አመት ምናምን ወኛት ሄጄ ያን ቀብር ዝያራ ብዘይር ችግር አለው? ምን ያደርጋለ? ጥቅሞ ምንድን ነው? ንገሪኝ እስኪ። እዛ ብትሄጅ አሁን አንቺ ሀዘንሽ ነው የሚነሳው። ነብያችን ሰለላሁ ዐለይሂ ወሰለም፣ በነገራችን ላይ የቀብር ዝያራን ሴቶችን የከለከሉት ለእርሷ ከማዘን አንጻር ነው። ብትዘይር ባትዘይር የሚጎዱት የሚጠቀሙት ነገር የለም። ነብያችን ሰለላሁ ዐለይሂ ወሰለም ግን ሴት ልጅ ከወንድ ልጅ በባህሪዋ የተለየች ነች። ምንድነው ባህሪዋ የሚለያት ከተባለ በጣም ተሰባሪ ነች፣ አዛኝ ነች። ይህ ሁላችንም የምናምነው ነገር ነው። አንድ ሰው በሞተ ቁጥር ማረጋገጥ ትችላላችሁ። ወንድ ልጅ ምናልባት ከጓደኞቹ ጋር ጠዋት ሰብሰብ ብሎ ጋቢውን ለብሶ ምናምን እንደዚህ በቃ እንትን ሊል ይችላል። ሴት ልጅስ ምናልባት ራሷን ስጠል ትወርቅ ትችላለች። አባትሽ ሞቷል ተብላ ቢነገራት ቀኑ ሙሉ ስታለቅስ ትኖራለች። ባስታወሰች ቁጥር ባዋ ቶሎ ቅርብ ነች። ይህ ነገር በሴት ልጅ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ስለሚያውቁ ዳግም እየሄደች የአባቷን፣ የወንድሟን፣ የእናቷን ቀብር የልጇን ቀብር እያየች ልቧ ዳግም እንዳልደስ እየታደሰ እንዲሰበር አልፈለጉም። ከዚህ አንፃር ምን ታድርግ ታዲያ አሉ። ቤቷ ሆና ዱዓ ማድረግ ትችላለች። ወንድ የሚያደርገው ሁሉ ታደርጋለች። እስቲግፋር፣ ሰደቃ ታደርጋለች። ወንድ ልጅ በባህር ወንድ ልጅ ጠንካራ፣ ደንደን ያለ ደረቅ ያለ ወታቻለረ በይሄድ ምናልባት ቀብር እንደሷ እንደዚህ የሚያዝንበት ያኛ ከንተ ላይ ኖረው ይችላል

ጀዛከላህ ብራዘር፣ እሱ ሳሚንቱ ሙሉ እንግዲህ ያ ለመግባት ቻልኩም። ዛሬ አላህ ሱብሓነሁ ወተዓላ ፈቅዶልኝ ገባው። አላህ ሱብሓነሁ ወተዓላ እድሜ ረጅም ሰጥቶ ባለበት አላህ መልካሙን ሲጠብቅ በአንቴም ሚንዳደግሞ አላህ ሱብሓነሁ ወተዓላ እኛም ሰምተን የምንሰራበት አላህ ልብ ይክፈትልን። ወንድሜ ነው እና ሰሞኑን አንተ መከታተል የጀመርኩት እና ወደ ጥያቄ ሲሄድ። በብዛት ወገኖቻችን መተም ያው ከጨለማ ወደ ብርሃን በአላህ ፍቃድ፣ ሰበቡ ሆኖ አንተም እንትን እያደረጋቸው ነው። እኔ ጥያቄ ያለኝ እነዚህ ወደ ጨለማ ብርሃን የመጡት ሻሃዳ ሲይዙ ድንገት ቀናቸው ከመጡ ቀጥታ ወደ ጀነት ነው የሚገቡት ወይስ የተለየ ጀነት አላቸው? ሱ አሉ ጥያቄ በጣም ጥሩ። አንድ ሰው እስልምናን ተቀብለው ሻሃዳ እንደያዘው ወዲያው ቢሞት ወዴት ነው የሚሄደው ለሚለው ሙስሊሞች ወደ ገነት ነው የሚሄዱት የሚለው የአላህ ስብሃነወተዓላ ቃል ነው። በነርሱ ላይ ይሄ ነገር ተከስቶ ነበር። የሚገርማቸው መቼ ካላቸው በነቢ ስ ሰለም ላ ጊዜ በነቢይ ለ ላሁ ሰለም ጊዜ አንድ አይሁድ መጣ። ወዲያው እስልምናን መቀበል እፈልጋለሁ አላቸው። እስልምናን ተቀበለ። ወዲያው ከጠላት ጋር ጠላት ነብ ስ ላ ሰለምን ለማጥቃት የመጡትበት ጊዜ ነበር። ወዲያው ተፋለመ፣ ወዲያው ሞት። ይሄ ሰው አልሰገደም፣ አልጾመም፣ ምንም የሰራው መልካም ስራ የለው ጊዜ ስላላገኘ ማለት ነው። ወደ ወገን እስልምና ተቀብለ ሰው ሪዶን ጃሂደ ፊ ሰቢልላ አላቸው ከእርሶ ጎን እንድንቆም ታዘናልና ከእርሶ ጎን መቆም ፈልጋለሁ። ወዳ ሰው ቲማ ካቲማ መር አለች መንካን አፈር ከላሚ ላ ደለ ጀና ሉ ነብ ላ ስለም ቃል በቃል የህይወቱ መጨረሻ ላይ ላላ ላላ ያለ ሰው እዚህ ያመነ ሰው ጀነት ገባ ብሎ ተናገሩ። ሰልሙ እስከሞተ ድረስ ሰውየው ያለምንም ኃጢአት ላይ ሞተው እንዳው

ለነዚያ ለካዱት እንዲህ ብለህ ንገራቸው፣ አሁን ካሉበት መንገድ ቢቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁ እያለ ይናገራል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እምርለታለሁ እያለ ይናገራል። ወደ እርሱ በተመለሱበት ቀን ሰዎች እንደሚምርላቸው ቃል ገብ በሌላ ቦታ ማንን የካዱት፣ እርሱን አላህን የካዱ ሰዎች ማለት። እንዴት ነው የካዱት የሚለው አልገባኝም በጣም

ጥሩ ነው መጣልኝ አንድ የመጨረሻ ጥያቄ ደግሞ አላህ Subhanahu Wa Ta'ala መቼም ወቸን ልጆች ሲመጡ እናትና አባታቸው ወልይ ይሆናሉና ወደ ጀነት እንዲገቡ እናቶች አባቶች ይጠይቃሉ ሰዎች እንደዛ ደሞ እኔ አላህ Subhanahu Wa Ta'ala ከመጣብኝ ሲሞት በተለይ ያው በዚህ ኑሮ ደሞ ሴቶች አሉና እዚህ በምድር ላይ ደሞ አንድ ሁለት ሶስት ሚስት ያገባል ወይም ከዛ በፊት አለ። የትኛው ሚስት ጋር ነው በጀነት ጋር ይገናኛሉ ሚስቶች? በዚህ ላይ ትንሽ ተሳስተር ምልክ በቀጣይ ያለም አላህ ስብሃነ ወተዓላ የትዳርን ጉዳይ የሚወስንበት ነገር አይልም። የራሳችሁ ምርጫ ነው የሚሆነው። ወለኩም ፊሃ ማ ተሽተሂ አንፉስኩም ይላል፣ ነፍሳችሁ የምትፈልገው ሁሉ አለላቸው ብሏል። ሴት ልጅ በምድር ላይ አብሯት የኖሯት በኋላ እኔ አልፈልግም ይሄን ሰው ካለች እስማቱ አላህ Subhanahu Wa Ta'ala እንዳለው የሴት ልጅ ምርጫ ምርጫው ትችላለች እዛ መጋባት አለ እንደ ገነት እንዴት ነው አሁን እንደ መጽሐፍ ቅዱስም አለ፣ ላሳይ። ከነሱ ጋር ነው እንዴ የሚኬደው? ያው በመጽሐፍ ቅዱስ ላይ ሰዎች በገነት ውስጥ ይጋባሉ። ገነት መጀመሪያ ምድር ሲፈጠር ስለ አደምና ሐዋ ማለት ነው። በመጀመሪያ በገነት ነበር አይደል የተፈጠሩት? እሺ፣ ይሄንን ታምናለህ? አዎ። በገነት ውስጥ ደግሞ ባልና ሚስት አድርጎ እግዚአብሔር ሲያኖራቸው ነበር አይደል? በኤዶም ገነት ይላል። በገነት ውስጥ እግዚአብሔር ባልና ሚስት ያኖር ነበር አይደለ? እሺ። እውነት ነው አይደል? እውነት ነው። ጌታ ሰው ጌታ ዘመንህ እንደ ይባርከ የዛሬው ቀን ያንተ ነው። በቃ እሺ፣ ጥያቄ አለ ይቀጥል። ከላይ ኢየሱስ ጥያቄ አለሽ? አዎ ወንድሜ፣ እንዴት ዋልክ? ሰላም ነው ደህና ነሽ? እዛ ደህና ነኝ። እንትን እኔ የምጠይቀህ ጥያቄ እኔ ሁሌ ጥያቄ ሲኖረኝ እመጣለሁኝ እና በእስልምና አስተምሮ ለጣዖት መስገድ ወይም ጣዖት አምላኪነት ተቀባይነት የለውም አልተሳሳትኩ እና ግን ደግሞ የመካ ይጎበኛል እንደውም እዛ ቦታ ሄዶ ሰው ከጸለይና ከሰገደ ኃጢአቱ ይሰረይለታል የሚባል አስተምሮ አለ አይደል እሱ ነገር ከጣሁት አምላኪ ነገር ትንሽ አይቀጭም። ለዚያ ነገር ቢሆን አምልኮ የሚሰራው ጣውት አይፈልም። ነገር ግን እዚያ ቦታ ላይ ሄዶ እንጂ አምልኮ የሚሰራው ለቦታው ሳይሆን ለአንድ አምላክ ለአላህ። አምላክ በዚህ ቦታ ሄዱና አምልኮ ፈጽም ይላል። እዛ ቦታ ሄዱና አምልኮ ስለፈጸምን ያን ነገር አመለክ ነው ማለት አይደለም። መጽሐፍ ቅዱስ ላይ ዳዊት ምን ይላል? ወደ መቅደስህ ዙሬ ሰግዳለሁ ይላል። ወደ መቅደሱ ዞሮ ስለሰገረና ምቆ ስለፈጸመ መቅደሱን እያመለከ ነው አይደለም። ቁርአንም ላይ የሚለው ምንድነው? ወደ መካ ዞራቸው ስገዱ ነው። ለመካ ስገዱና ወደ መካ የተለያዩ ናቸው። ትራ አላህ በቁርአን ላይ ሲናገር ስለዚህ ምን ይላል? ፈወል ወጅሃከ ሸጥረ ልመስጅድ ልሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ አዙረ ስገድ ይላል።

ይሄ ነው አየሽ። ወደዚያ አቅጣጫ ይሰግዳል፣ በዚያ ቦታ አምልኮ ይሰራል እንጂ ለቦታው አይደለም። ለቦታው ቢሆን ትክክል ነች፣ ጣዖት አምልኮ ነው። ለዚያ ግን አይደለም ማለት ነው። ወደዛ ዞሮ መስገዱ ጋር አይደለም ጥያቄ። እዛ ካባ ቦታ ላይ መገኘት ነቢዩ መሐመድ አስክሬን የተቀበረበት አለ አይደል? ካባ ነው አይደል? አይደለም። በካባ ውስጥ የማንም ሰው አስክሬን የለ። ኖ ኖ። ሳውዲ አረቢያ ያለው

አደራችሁን በቤት አምልኮዎች ላይ ውስጥ በመቃብሮች ላይ ቤት አምልኮን አትስሩ እያሉ አስጠንቅቀዋል ተብሏል። ስለዚህ አላህ በሚገኘው ውስጥ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀብር በፍጹም የለም። ለምሳሌ አንድ ሰው ወደ ካዕባ ፊቱን አዙሮ ሲሰግድ እሱ በሚሰግድበት አቅጣጫ እኔ እያለፍኩ ነው። ያ ነገር እሺ፣ እየሰገደ ባለበት እሱ ሰላቱን አያቁምም እየሰገደ ነው። እኔ በዛ ፊትለፊቱ ላይ በቆሚያ ስግደት ወደ እኔ። ነገር ግን አንድ ሰው አምልኮ በሚሰራ ጊዜ እንግዲህ ከአምላኩ ጋር ንግግር ማድረግ ነው። ሰላት ነው ማለት ከአምላካችን ጋር በቀን አምስት ጊዜ የምንገናኝበት የአምልኮ ስርዓት ነው። የዛኔ አምልኮ በሚሰራ ሰዓት አምባ ይታሰባሰብ በዚያ በፊቱ ማለፍ ተከልክሏል። ትኩረቱን እንዳይሰርቅ ሲባል ማለት ነው። ስለዚያ ነው እንዳጠቃላይ በዚያ ስለዞረ ሰውየው ለዚያ ሰውየ እየሰግዷል ማለት ነው ወይ ላ